የተለያዩ መንስኤዎች ያሏቸው ከመሆናቸውም በላይ ለረጅም ዘመናት እየተደራረቡ የመጡ ናቸው። ክቡራትና ክቡራን፣ መሰረታዊ ሀገራዊ የሀሳብ ልዩነቶቻችንን እንዲሁም መንስኤዎቻቸው ላይ ጭምር ያልተግባባን መሆናችንም ችግሩን የበለጠ የተወሳሰበ አድርጎብናል። የሀሳብ ልዩነቶቻችንንና አለመግባባቶችን የምንፈታበት መንገድም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 የሚያከናውኑ የአጀንዳ ማሰባሰቢያና የሀገራዊ ምክክር ጉባኤ ተሳታፊዎች የውክልና ሂደት የተሳካ እንዲሆን እየተመኘው መድረኩ በይፋ የተከፈተ መሆኑን አበስራለሁ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።